ና ዋና ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ የገነቴ ከተማን በቁጥጥር ስር ማስገባቱን አስታወቀ። ፋኖ አሁንም የሚያደርጋቸው ግስጋሴዎች ወደፊት ተጠናክረው እንደቀጠሉ ናቸው። የአገዛዙን ቅስም የሚሰብሩ የጠላትን ወኔ የሚሞላም የጦር ግንባር ጀብዱ ዜና እየተሰማ ነው። በዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናም ቴዎድሮስ ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ቦታ ለማስፋት ከዋና ካምፓቸው ተነስተው ወደ ደምደም ጋይ ቀበሌ የተንቀሳቀሰው የአብይ ሰራዊት ተመቶ መመለሱ ለማወቅ ተችሏል። በዝርዝር እናስደምጣቸዋለን። ሌላኛው አበይት እውነታችን ነው። በጎጃም ግንባር ከሰሞኑ ከአገዛዙ ኃይል ጋር ፊት ለፊት በመጋፈጥ ከፍተኛ ጀብዱ በመስራት መስዋዕትነትን የከፈለችው ሴት እንስት ታጋይ ፋኒት ባለም የአገዛዙ ኃይል የፈጸመው ጨካኝና ኢሰብአዊ ድርጅት ብዙዎችን እያነጋገረ ነው። ፋኒት ባለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስዝ ራስ ቢትወደድ መንግሻት ኮም የአምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ ስትሆን በዕለተ እሑድ ጥቅምት ሁለት ቀን ከጓዶቿ ጋር ሆኖ የጠላትን እንቅስቃሴ በመከታተል ላይ ያሉ ነበር። በድንገት በጠላት እጅ ፊት የወደቀችው ታዲያ የአገዛዙ ኃይልና የፋኖ መሳሪያም ሆነ የሰው ኃይል ቁጥር ተመጣጣኝ ያልሆነና የገዘፈ ከመሆኑ ጋር ተያይዞ የአገዛዙ ኃይል መሳሪያ መቷት ከቆሰለች በኋላም ከያዙና በቁጥጥራቸው ስር ካስገቡ በኋላ እጅግ በጣም ዘግናኝ የሆኑ ድርጊቶችን ፈጽመዋል። አማራ የሚል ክንዷ ላይ ያለውን ጽሑፍና ንቅሳትም በጩቤ ቀደው ማስወጣታቸውም፣ የእንስቷን ታጋይ ጡት ቆርጠው በአደባባይ መካከል አስክሬኗ እንዲወደቅ ማድረጋቸው ቁጣን ቀስቅሷል። የአገዛዙ ኃይል ሰው ሲሞት እንኳን አንድ የሚያደርገውን የአስክሬን ክብር የማያውቅ ወራዳ ተግባርን እየፈጸመ መቀጠሉ ብዙዎችን ትኩረት የሳበ ጉዳይ ሆኗል። ፋኔት በዓለም በቀጠናው ያደረገችውን እናም የአገዛዙ ኃይል የፈጸመውን ነውር ወደ እናንተ ጆሮ እናደርሰዋለን። የደቡብ አማራ ቀጠና ሳምነው ኃይለማርያም ማሞ ብርጌድ ወደ ክፍለ ጦር ደረጃ ማደጉን የምስራች ዜና ሲልወቁልኝ ብሏል። የቀድሞ ከሰም ክፍለ ጦር መስራችና የጀርባ አጥንት ብርጌድ የነበረው የኃይለማርያም ማሞ ብርጌድ አስፈላጊ መስፈርቶችን በማሟላት ወደ ክፍለ ጦር ደረጃ ማደጉን ዛሬ በሁለተኛ ዓመት የትግል በዓሉ በይፋ በህዝብ ፊት አውጀዋል። ውድድማች ተመልካቾቻችን ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እናስደምጣቸዋለን። ከዚህ ባሻገር የጎንደር ወንድሞች አማራ ፋኖ ብሔራዊ ኃይል የበላይ እዝ እና የአማራ ፋኖ ህዝባዊ ድርጅት አፋሃድ አካል የሆኑ የጎንደር ጠቅላይ ግዛት እዝ በጋራ ሊሰሩባቸው በሚገቡ ዙሪያዎችና በአንድነት መድረክ ዙሪያ መግባባት ላይ ስለመድረሳቸውና ርቅ መፈጸማቸውን ተከትሎ የተለያዩ የፋኖ መሪዎች መልእክቶችን አስተላልፈዋል። ከዚህ ባሻገር የአገዛዙ አዙ መስማት የማይፈልገው የድል ዜና መነገሩን ተከትሎ ከበባ በማድረግ ጥቃት ለመፈጸም ሙከራ ያደረገ ቢሆንም በፋኖ የአንድነት ብርቱ ክንድ ተመቶ ስለመመለሱ ሰምቷል። ፋኖም ከበባውን ሰብሮ ቀጠናውን መቆጣጠሩ የተሰማው በዝርዝር የምንነግራቸው ሌላኛው ወሪያችን ነው። ይህ የፋኖ ድምፅ ነው። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች፣ አማሽ ተመልካቾቻችን በመረጃ ቴሌቪዥን ወደ እናንተ አይንና ጆሮ የሚደርሰው የእኩለ ቀን ማዋል የፋኖ ዜና ጥንቅራችን በዝርዝር መደመጥ ይጀምራል። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ወደ ቀዳሚው መረጃችን እንሸጋግራለን። ቀዳሚ የምናደርገው አማራ ብላ በክንዶቿ ላይ የተነቀሰችውን በጩቤ ቆዷን የገፈፉ የአገዛዙ ነውረኛ አውሬ የሰራዊት ተግባር በ ስፋት ወደ እናንተ የምናደርስበትን መረጃ ነው። ውዳማሽ ተመልካቾቻችን ፋኒት ባለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከማ አምስተኛ ክፍለ ጦር ያረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ ስትሆን በለተውር ጥቅምት 2 ቀን 2018 ከጓዶቿ ጋር ሆነው የጠላትን እንቅስቃሴ በመከታተል ላይ ያሉ፣ በድንገት ከጠላት ጋር ፊት ለፊት ይገናኛሉ። በዚህም ቦታው ከለላ የሌለበት በመሆኑ የጠላትና የነ ባለም የጦር መሳሪያ ባለመመጣጠን ጠላት የያዘውን ብሬንና ድሽቃ ያዘንብባቸው ያዘ። በዚህም ይህ የቻሉትን ያክል ሁሉ ሞክረው ፋኒት ባለምናም ጓዶቿ በጥላት ድሽቃና በብሬን ይመታሉ። ውዳማች ተመልካቾች ዋናው ነገር እዚህ ላይ አይደለም። በአንድ አውደ ግንባር ላይ ለመሞት ለመስዋት ጭምር እንጂ ሁሌ ድል ብቻ አይገኝም። አንዳንዴም የጠላት ጥይት ነፍሳችንን ሊነጥቃት ይችላል። ያኔም የክብር መስዋዕትነት ይከፈላል ለአማራ ሕዝብ ነፃነት ሲባል። ነገር ግን የዛሬ ታሪካችን የሚያጠነጥነው በክብር ስለ ማረፏም ጉዳይ አይደለም። ይሁን እንጂ ከዚህ ባሻገር የአገዛዙ አረመኔ ስርዓት የሰው ልጅ በቀለም፣ በቋንቋ፣ በብሔር፣ በመልክና ውበት ሲያሻው ደግሞ በቁመናም የተለያየ ይሁን እንጂ እኛ እንደምንለው ቆንጆ፣ ጥቁር፣ ቀይ፣ መልከ መልካም፣ መለሎም ወይም ደግሞ ድንክ እያን ብንጠራቸው ሞት ግን አንድ ያደርጋቸዋል። ለአስክሬን በኢትዮጵያም ሆነ በዓለም አቀፍ ደረጃ ትልቅ ክብር ይሰጠዋል። ይሁንና ግን ይህ ክብር መች ገባውና የአገዛዙ ብልጽግና ሰራዊት ልጅቱ በዚህች አጭር እድሜዋ ለአማራነት፣ ለሰውነት፣ ለህልውናዋና ለሃይማኖቷ ስትል የልጅነት የአፍላነት እድሜዋን እንደ ጓዶቿ በመዝናናት በጨዋታ ሳይሆን በዱር በገደሉ እየተዋደቀች በክብር አረፈች። ጠላት የያዘው ኃይል እጅግ ብዙ ስለነበር አስክሬኑን በደረሰበት ጊዜ እጅግ በሚዘገንን ከሃይማኖትም ከሰብአዊነትም ከህሊናም ከዓለም አቀፍ ህግም በወጣ መልኩ እንኳን ለካራ ለጩቤ ለጥፊ በሚያሳሳ ገለዋ ላይ ቄራ እንደተጣለ ስጋ ጩቤያቸውን መዘዙ እንደ ዱር አራዊት ጥርሳቸውን እያገጠጡ ትላንት በሐሰት ትርክት ተጽፈው እንዳነበብናቸው የታሪክና የልብወለድ መጽሐፍት ሳይሆን እነ እነሱ ግን በተግባር አደረጉት። ልክ እንዳኖሌ ነገ ለህዝብ ጠባሳ ጥሎ የሚያልፍ በታሪክ የማይረሳ ነገር ፈጸሙ። ይኸውም የሆነው በወለጋ በአርሲ አይደለም። ይህንን ያደረገውም ከሰውነት የወረዱ አውሬ እንዳንላቸው አውሬ እንኳን ራሱን መሰል የማያጠፋም ሲሆን በምንም የማይወከሉ ደማይ ሮቦቶች የተጫኑትን የጥላቻ ጥግ በስክሪን አሳይተዋል። ይህ ማለት አንድ ሰው ጠላት የሚባለው በህይወት እያለ በተሸከሙ ሀሳብ አለመግባባት ሊሆን ይችላል። በዚህም የተለያየ ስም ተሰጥቶ ተፈርጆ በብሔር በቋንቋ በቀለም በተለያይ ተደርጎ ጦር ተማዞ ይገጥማል። ከዚያም አንዱ ከሞተ ጠላትነት ያበቃል። ዘሩም ቀለሙ ይቅርና አንድ የሚያደርገን ሞት ነው። ስለዚህም ሰው ከሞተ ጠላትነቱ ያበቃል። በየትኛውም ዓለም አስክሬን ክቡር ነው። ነገር ግን የሆነው ይህ አይደለም። በመጀመሪያ የለበሰችውን ልብስ ቀዳደው ካራቁቷት በኋላ ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሽለት ጀመሩ። እንጂ በዚህ የጥላቻቸው ዓይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ላይ ገፈፉት። ይህም ሳያንሳቸው የሕይወት ምልክት የሆነውን ጡት ቆርጠው ጥለው መሀል አስፋልት ላይ ጣሏት። ይህ የሚሆነው ፋኖ በውጊያ የማረካቸውን የጠላት ኃይል ለዓለም አቀፍ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ሕክምና በሚሰጥበት ጊዜ ነው። ነገር ግን የብልጽግና ስርዓት አስጠባቂ ሰራዊቶች በማህበረሰቡ መሀል እየኖረ በተገባ ውጊያ ያደርገው በሚደርሱባቸው ሽንፈትና አንገት በሚያስደፋ ሰቀቅናቸው የሚሸማቀቅ ስልብ ስነ ልቦና ለመፍጠር በሚያደርገው አገዛዙ ፕሮፓጋንዳ ስራ ነው። ነገር ግን በዚህ አንገቱን የሚደፋ ሳይሆን ሰይፉን የሚያነሳም። ክላሹን የሚያነግት ለህልውናው የሚኖር አማራ እንጂ። እኛ ግን እንላለን ቢያንስ እኩል በሚያደርገን ሞታችን ላይ ክብር እንስጥ። በሀገራችን ሃይማኖታዊና ሰብአዊ የህሊና ህጎች እንኳን የሚጣረስ አረማዊ ባህሪ እንውጣ። ክፋት ለማንም በጎነት ለሁሉም ሲል ፍስሐ ደራው ነው መረጃውን ያጋራው። ወደርማሽ ተመልካቾች እኛም መታከል ያለበትን ሀሳብ አክልን ነው ወደ እናንተ ያደረስንላቸው። ይህች እንቡጥ ለጋም ታዳጊ ወጣት ለነፃነቷ ለአማራ ህዝብ ክብርን ስትል በዱር በገደሉ ከሚዋደቁ ወንድሞቿ። ከእርሷ ጋር እኩል የነፍጥ አንግባም መስዋዕትነትን ከፍላለች። ከድል በኋላ በነፃነት ማግስት የዚህችን እንስተታጋይ ፋን ነው እና የሌሎችም የክብር መስዋዕትነትን የተቀበሉ ፋኖች በክብር ይዘከራሉ። ወደ አድማሽ ተመልካቾች፣ ወደ ሌላኛው የግንባር መረጃችን ተሸጋግረናል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜንሌ ከእዜ ንጉስ ሚካኤል አሊ ኮር ሀዳዎች ገነቴ ከተማን ተቆጣጥረዋል። ንጉስ ሚካኤል ከውር የዘመቻ ባናዳዎች የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ እያደረገ ሲሆን ዛሬ ጥቅምት አምስት የኮሮ ሀዳዎች ታላቅ ተጋድሎ ማድረግ ገነቴ ከተማን በቁጥጥራቸው ስር ውሏል። የምስራቅ አማራ ቀጠና፣ የምዕራብ ወሎ ቀጠና የንጉሥ ሚካኤል ሊኮር የተለያዩ አሃዶች ከዚህ ቀደምም በመካነ ሰላም ከተማ ታላቅ ጀብዱ መፈጸም ከተማን እስከ መቆጣጠር የዘለቀ ድል ማስመዝገባቸው አይዘነጋም። ከዚህም ባሻገር በአማራ ሳይንት በመቅደላ በተንታ አጅባር እና በአጅባር ከተሞች እንደዚሁም ከተሞችን እስከ መቆጣጠር የደረሰም የጦር ሜዳ ድል በማስመዝገብ እጅን በአፍ የሚያስጭን ድልም አስነግረዋል። በዚሁ ቀጠና አሁንም እየተደረጉ የሚገኙ ትንቅንቆች ተጠናክረው ቀጥለዋል። የምስራቅ አማራ ቀጠና ከደቡብ አማራ ቀጠና ሳምነው እዝ ጋር በመናበብም በወር ኤሉም በጃማ ደጎሎ በአህያ ፈጅ በሚዳውረሞ በቀጠናው ከፍተኛ ትንቅንቅ በማድረግ በርካታ ድሎችን እያስመዘገቡ እንደሚገኙ ለመግለጽ እንወዳለን። ውድ አድማጭ ተመልካቾች፣ አሁንም የድል መረጃዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ። ቦታ ለማስፋት የተንቀሳቀሰው የአብይ ሰራዊት ተመቶ ተመለሰ። በአፋባ ምዕራብ አማራ ቀጠና ቴዎድሮስ ሁለተኛ ተፈራዳ አምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ቦታ ለማስፋት ከዋና ካምፓቸው ተነስቶ ወደ ደምደንጊያ ቀበሌ የተንቀሳቀሰው የአብይ አምድ ሰራዊት በሶስት አቅጣጫ በመምታት በመጣበት እግሩ ተመቶ ተመልሷል። ቦታ ለማስፋት ሄደው አውዳሚ አብይ ሰራዊት እየተባበረ ባለበት ወቅት በዜጋንስ አቅጣጫ እስከ ሃይስኩል ያለውን ሀይል እያሯሯጡ ወደ ካምፕ መሰብሰብ የተቻለ ሲሆን ለማገዝ ካዴ ወደ ገረገራ አቅጣጫ የመጣው ደግሞ ደግሞ ጉርጅባር ከተባለ ቦታ ላይ በደፈጣ ቀጡ ቅጣት ተቀቶ ወደ መጣበት መመለስ ተችሏል። በዚህም ስምንት የአገዛዙ መከላከያ አባላት ሲሞቱ አምስቱ ከባድና ቀላል ቁስለኛ ሆኗል። በሌላ ዜና ከዚሁ የዛሬ የደፈጣ ውጊያ በኋላ በየዕለቱ የፋኖ ሰርጎ ገብና የደፈጣ እንዲሁም የመደበኛ ውጊያ ያስመረራቸው ጎሹ በሌህ፣ ደሳለኝ ጌታ፣ ዮሐንስ ዳኛቸው፣ ይበልጣል ሽታ፣ መላኩ ቸኮል፣ ተሆነ ጌታ ሰው ደሜና ይርጋ ሰዋለኝ የተባሉም ሰባት የአገዛዙ የሚሊሻ አባላት ተጥቅ ያላቸው ከነጥጥቃቸው የሌላቸው ደግሞ የጓዳቸውን ቀምተው በመያዝ እና በጀሌያቸው ወደ ፋኖ በመምጣት በሰላም ተቀላቅለው ሕይወታቸውን ማትረፍ ችሏል ሲል መረጃውን ያደረሰው የቴዎድሮስ ሕዝብ ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ የህዝብ ግንኙነት ክፍል ነው። እኛም ወደ እናንተ ጆሮ አድርሰነዋል። የአማራ ፋኖ ብሔራዊ ኃይል ለደቡብ አማራ ቀጠና ሳምን ኦዛ ይልማርያም ማሞ ብርጌድ ወደ ክፍለ ጦር ደረጃ አደገም። የቀድሞ ከሰም ክፍለ ጦር መስራችና የጀርባ አጥንት ብርጌድ የነበረው ኃይለማርያም ማመው ብርጌድ አስፈላጊ መስፈርቶች በማሟላት ወደ ክፍለ ጦር ደረጃ ማደጉን ዛሬ በሁለተኛ ዓመት የትግል በዓላቸው ወቅት በይፋ በህዝብ ፊት አውጇል። የአፋ ኃይለማርያም ማመው ክፍለ ጦር በዛሬው ዕለት መስከረም 24 2018 አስከፊውና ጨፍጫፊ የብልጽግና ሰራዊት ለመፋለም ወደ ጫካ የወረደበትን ሁለተኛ ዓመት ባከበረበት ወቅት የብርጌድን ዋና ክፍለ ጦር አደረጃጀት ማደግ በይፋ አውጇል። ላለፉት ሁለት ዓመታት በብርጌድ አደረጃጀት ደረጃ ሲታገል የነበረው የዛሬ አማራፋኖ ሚኒስትር ሀይል ደቡብ አማራ ቀጠና የአሳምነው ኃይለማርያም ማሞ ክፍለ ጦር በጦርነት ልምድ በሰው ኃይልና በቁሳቁስ ራሱን በማብቃት ነው ለዚህ ከፍተኛ ስኬት የበቃው። አፋ በኃይለማርያም ማሞ ክፍለ ጦር በእስሩ አራት ብርጌዶች እና ሶስት ወሯሪ ሻለቃዎችን ይዞ ሲመሰረት አርበኛ እሸቱ ተክለ ሚካኤልን የክፍለ ጦር ዋና መሪ አድርጎ አስቀምጧል። ይህ ግዙፍ ክፍለ ጦር የከሰም ሀገረ ማርያም ወረዳ ውስጥ ከሚገኙ የወረዳውን መንግስት መቀመጫ ከተማ ጨምሮ ከጥቂት ከተሞች በስተቀር አብዛኛውን በቁጥጥር ስር የዋለ ክፍለ ጦር ነው። ከወረዳው ውጭ ቀድሞ የከሰም ወረዳ አካል የነበሩት አሁን ላይ ህዝብ በፈቃዱ በክልል አራት ጊንቢቹ ወረዳ ውስጥ ከሚገኙ በርካታ ቀበሌዎች የአፋ ኃይለ ማርያም ክፍለ ጦር እጅ ውስጥ ይገኛሉ። በመጨረሻም የኃይለ ማርያም ማሞ ብርጌድ ወደ ክፍለ ጦር ማደጉን በይፋ ለህዝብ ያወጀ ሲሆን፣ ለዚህ ለመድረስም ውስጣዊ ፈተናዎች በማለፍ ውጤታማ የክፍለ ጦር አደረጃጀት እንዲሰራ ቀን ከሌሊት ለደከሙ አባላትና ከፍተኛ አመራሮቹም ምስጋና አቅርቧል። በዚሁ በሸዋ እንቆያለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ድልን ተቀዳጅቷል። የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር በጀማ ቻይና ካምፕ መሽጎ የነበረውን የአብይ አህመድ ኃይልን በዛሬ ሁለት ሌሊቱን ጠላት ወዳለበት ቦታ ዘልቆ በመግባት በተውጣጡ ሻለቃዎች የኮሮና ብስቶች ጠላት ከበባ ውስጥ በማስገባት ከጥቅም ውጭ እንዲሆን አድርገውታል። በሌላ በኩል የጀማው ኃይል ላይ ጥቃት ሲከፍት ነፍሱ ለማትረፍ የሞከረው የአብይ አህመድ ኃይልን ሶስት አቅጣጫ ማለትም ከለሚ ተነስቶ ወደ ጀማ፣ ከመርሃ ቤት የተነስቶ ወደ ጀማ እንዲሁም ከመርሃ ቤት ዓለም ከተማ ተነስቶ በገረን ወደ ጀማ አቅጣጫ የተለያዩ ዙ 23 ሞርተርና ድሽቃ እያክተለተለ ቢመጣም በሶስት አቅጣጫ የመጣውን ጠላት በክንደ ነበልባሎቿ ዜ ዘሪያ ቆብ አንደኛ ከውር አይቀጡ ቅጣት እየተቀጣ ይገኛል። ይህ በንዲህ እንዳለ አብይ አህመድና ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያ ስጋ እያበላን ያስቀመጥነው መቶ ሺህ የገዳ ኮማንዶ ኃይል አለን በማለት ሲያወራና እንደ ቁራ ሲጮው የነበረ ሲሆን ይህን ሰው በላ ረመኔ ሰራዊት በተለያዩ አማራ ክፍሎች ኃይሉን እያስገባ ቢሆንም ዛሬም በሳምኗን አብስቶዎች ከለሚ ተነስቶ ወደ ጀማ፣ ከመራ ቤት የተነስቶ ወደ ጀማ፣ ከመራ ቤት ያለም ከተማው ደገረን እንዲሁም በሶስት አቅጣጫ የገባው የጠላት ሰራዊት ጠዋት በጀመረው ውጊያ እስከ አመሻሹ ድረስ በክንደብርቱ ብርቱ ያሳምነው እዛ አይቀጡ ቅጣት እየተቀጣ አምሽቷል። መረጃውን ያደረሰን የአማራ ፋኖ ብሔር ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘር ያቆብ የህዝበ ግንኙነት ኃላፊም አርበኛ ፋኖም አማረ ታዘዘ ነው። ወደ አለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ከአለም አቀፍ ፋኖ ሚዲያም የእኩለቀን ማለ ፋኖ ዜና ጥንቅራችን እንደ ቀጠለነው የመጨረሻ የምናደርገው መረጃ ነው የምናደርሳችው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝና የአማራ ፋኖ ህዝባዊ ድርጅት አፋድ የጎንደር ጠቅላይ ግዛት እዝ ፋኖ ወደ አንድ ለመምጣት የሚያስችላቸውን ስምምነት መፈጽማቸው ተሰምቷል። ይህንን ተከትሎ በነ አርበኛ ደረጀ በላይ የሚመራውና ና በነ አርበኛ ሀብቴ ወልደ የሚመራው የሁለቱ ኃይል በጋራ የተለያዩ ስምምነቶችን ማድረግ ችሏል። በቀጠናዎች እንዳሻቸው ተዘዋውረው የጠላት ኃይልን መምታት የሚቻልባቸውን ቀጠና ሳይገድባቸው መንቀሳቀስ እንዲችሉ በጋራ ኦፕሬሽኖችን እንደሚሰሩ የተለያዩ ዘመቻዎችን ሲያው ውጁም እርስ በርስ መተጋገዝ የሚችሉባቸውንና እና የዓለምን ቅድመ ሁኔታ የአማራ ሕዝብ የሚጠይቀውን የአንድነት ዜና ለማብሰር ማመቻቸትን ጨምሮ የተለያዩ የጋራ ስምነቶችን ፈጽመው በትላንትናው ዕለት ለአማራ ሕዝብ የህሉና ትግሉ ባለቤት ለፋኖ ታጋዮችና ለአመራሮች እንዲሁም ለዓለም አቀፉ ማህበረሰብ ለፋኖ ትግል ደጋፊዎች በሙሉ ማብሰራቸው የሚታወስ ነው። በተለያዩ ቀጠናዎችም የእንኳን ደስ ያላችሁ መልእክት እየጎረፉ አምሽተዋል። የምስራቅ አማራ ቀጠና የምኒልክ እዝ ዋና ሰብሳቢ አርበኛ ወርካው ምሬ ወዳጃውም ቀዳሚ መልእክት የሚያስተላለፈ ሲሆን በወንድሞቻችን መካከል የተፈጠረው የአንድነትና የወንድማማችነት መንፈስ እጅጉን አስደስቶናል፣ አኩርቶናል። ይህንን በተስፋ ሊጠብቁ የነበሩ የአማራ ህዝብ የፋኖ አባላትና መሪዎች እንደዚሁም የትግሉ ደጋፊዎች እንኳን ደስ ያላችሁ ማለት እንፈልጋለን። ከምስራቅ አማራ ቀጠና የእንኳን ደስ ያላችሁ መልእክትን ሰደንላችኋል ሲል ወርካው ምሬው ዳጆ የጎንደር ወንድሞቻችን ወደ አንድነት መምጣታቸውን አስመልክቶም አጭር የደስታ መልእክት አስተላልፏል። በትላንትና ዕለት መልእክቱንም በተለያዩ ማህበራዊ ሚዲያዎቻችን ማጋራታችን የሚታወስ ነው። ከዚህ ባሻገር ከአፋባ ሴንትራል ኮማንድ አባልና ምዕራብ አማራ ቀጠና ቴዎድሮስ ህዝ ምክትል ሰብሳቢና ዋና ወታደር አዛዥ አርበኛ ዝናቡ ልንገረውም የእንኳን አደረሳችሁ መልእክቱን አስተላልፈዋል። በሁለት ወንድማማቸው የተኩሱ ልውውጥ ራስን የሚያረካ ድኩማን ያሳረረ ድንቅ ውሳኔ ነው። የዘመን መሳፍንት አገዛዝን አፍርሶ አንዲት ሀገር ያስረከበን የመይሳው ካሳ አጼ ቴዎድሮስ ልጆች ጠላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የእኛ ዘመን ውርደት ነው። ኮርተንባቸዋል እና ምስጋና ይድረሳችሁ ቀጣይ በሚኖሩ ቀሪ ስራዎችም ከጎናችሁ ነን ሲል ነው ያስተላለፈው። በሌላ በኩል የምዕራብ አማራ ቀጠና የቴዎድሮስ እዝ ዋና አዛዥ እና የአፋባ ማዕከላዊ ኮማንድ አባል አርበኛም ዘመነ ካሴም ወንድሞቻችን አንድ ቃል እንድትነጋገሩ፣ እንዳታዝኑ፣ ፍጹማን እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስም እማልዳችኋለሁ፣ እንዳትለያዩም አንድ ልብና አንድ ሀሳብ ሆናችሁ ኑሩ ሲል የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንጦስ ሰዎችን መልእክት ዋቢ በማድረግ እንኳን ደስ ያለን፣ ክፋት ለማንም በጎነት ለሁሉም፣ አንድ አማራ እስከ ምጽአት፣ አማራ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል ይህ እንኳን ደስ ያላቸው መልእክቱን አስተላልፏል። ከዚህ ባሻገር በተለያዩ ቀጠና የሚገኙ የፋኖ መሪዎችም ለጎንደር ፋኖ አንድነት ምስረታም የተሰማቸውን ልባዊ ደስታና መልእክትም በተለያየ መልኩ ሰደውላቸዋል። ይህንን ተከትሎ የአገዛዙ ኃይል የአንድነት ዜና ያስደነገጠውና ፍርሃት ውስጥ ያራደው ይህ የአንድነት ሂደት ከእንጭጩ ለመቀልበስና ሳይጠነክር በሚል የእርቅና የአንድነት መድረክ በተከፈተበት ቀጠናም በፋኖ ወንድሞቻችን ላይ ሌሊቱን ከበባ ፈጽሞ ጥቃት ሊፈጽም ያሰበ የነበረ ቢሆንም በፋኖም የኢንተለጀንስ መረጃ መሰረት ቀድሞ መረጃ የደረሳቸው የፋኖ አባላቱ በአንድነት ከአንድነት ምስረታው ማግስት በማለዳም ከበባውን ሰብሮ በመውጣት በመከላከልና በመልሶ ማጥቃት የአገዛዙን ኃይል ከፉኛ መምታታቸውንና ነፃ ቀጠና ላይ ስለመሆናቸው ለማወቅ ተችሏል። ወዳማሽ ተመልካቾች በዚህ ዙሪያ በአንድነቱና በተለያዩ የትላንትናና የዛሬ አሁናዊ ሁኔታዎች ምን እንደሚመስሉ አርበኛ ዮሐንስ ንጉሱ ከቀጠናው መረጃ የሚያጋራ ይሆናል። ይሆናል። የዛሬው መረጃችን ግን በዚሁ ተጠናቋል። እኔ ወንዳለ ቢክስ ግን ቀደም ሲል የነበሩ አበይት እውነቶችን በዝርዝር እያስደመጥኳችሁ ቆይታ አድርጌያለሁ። አብራችሁን ስለነበራችሁ፣ ስላደመጣችሁን፣ ከጎናችን ስለሆናችሁ፣ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርጌ አመሰግናለሁ። በያላችሁበት ቸር እንዲገጥማችሁ ተመኘሁ። ሰላም